ከተተሽ እኮ ትዳርሽን አስጥሎ አረብ ሀገር ያስመጣሽው እኮ ሰወሬ ነው። ማንም ባንቺ ትዳር ያገባው ማንንም አትስሚ፣ በትዳርሽ ጉዳይ ቤተሰብሽን እንኳን እንዳትሰሚ። በትዳርሽ ጉዳይ ትዳርሽ ያንቺ ነው፣ ያንቺ ሕይወት ነው። ስለዚህ አንቺና እሱ ናችሁ ማውራት ያለባችሁ። ታወሪዋለሽ። ታወሪውና፣ እውነት ከሆነ እውነት ሌላ ሴት ጋር ሄዶ ከሆነ እውነት ሪሌሽንሺፕ ጀምሮ ከሆነ የዛኔ ጥርስሽን ነክሰሽ ልብሽን ረግጠሽ ሕይወትሽን ትቀጥያለሽ። ገባሽ? አሁንም በሰው ወሬ ሁለተኛ አስተታት ስሪ እሱን አውሪው ከሌላ ሴት ጋር ግንኙነት አንቺ ገና ወሬ ሰማው ብለሽ ብሎ ከምታደርጊው ራሱን አናግሪው ከሱ ስሚ ከራሱ ከባለቤቱ እኔ ይሄንን ነው የምልሽ ከሱ ከሰማሽ በኋላ ትወስኛለሽ ምን ማድረግ እንዳለብሽ እሺ አቡዬ አመሰግናለሁ ምንም ግን ፍቅራችሁ በጣም ያስቀና ነበር። አዘንኩ ማየትሙት መጨረሻው ይሄ ስለሆነ አዘንኩ። ላይክ እንደዚህ አይነት ፍቅሮች ፊልም የመሰለ ታሪክ ነው ታሪክሽ። እንዲያንን ሁሉ መከራ በቤተሰብ፣ በጦርነት ይህን ሁሉ አሳልፋችሁ መጨረሻ ላይ እንደዚህ በቀላሉ ብዙ መስዋዕት የተከፈልለት ፍቅር በቀላሉ ሲበላሽ በቃ ደሜ ነው የሚፈላው። በጣም ነው እማዝ ነው። አልጠበኩም፣ ይህን ከእንደዚህ አይነት አፍቃሪ አንቺም ጎበዝ አፍቃሪ ነሽ። እሱ በተለይ በጣም ጎበዝ አፍቃሪ ነው። ይህን ሁሉ መስዋዕት ከፍሎልሽ አንቺም ይህን ሁሉ መስዋዕት ከፍለሽ በመጨረሻ በእንደዚህ በቀላል ነገር ኦማይጋድ። ደግሞ እንጃ ነው ያሳሳተኝ እንጂ። በቃ አንድ አመት ምናምን ሲሞላት ቤተሰቡም አንድ በአንድ እየቀረቡኝ መጥቶ ወንድሙ፣ እህቱ ምናምን በጣም እየቀረቡኝ ልጅቷን ማግኘት ይፈልጋሉ ምናምን ሁሉንም ነገር እየተስተካከለ ነበር። እኔ ደግሞ በቃ ከሱ ጋር ከተለያየው በቃ ሌላ ዘርም ልጨምርባት አልፈልግም ልጄ በብቻዬ ማሳደግ ነው የምፈልገው። የእንጀራ አባትም እንድታይ አልፈልግም። በቃ እሱ ከሄደ በቃ ዝም ብዬ ስራዬ ላይ አተኩራለሁ እንጂ ሌላ ወንድ ማየት አልፈልግም። ከሱ ውጭ በቃ የሌላ ዘር መጨመር አልፈልግም ልጄ ላይ። ብቻኛ ትሆናለች ልጅሽ። ለም ብቻዋን እንድታድግ ትፈርጂባታለሽ? ወንድም ወይ እህት እኮ ያስፈልጋታለሽ። መጀመሪያ ይኸውልሽ እሱን አናግሪኝ፣ ከሱ ጋር አውሩ። በሰው ወሬ አትምያኝ። አሁንም አሁንም ደግሜ የምነግርሽ እህቴ የሰው ወሬ ያትስሙ። በትዳርሽ ጉዳይ ማንንም አትስሙ። በኋላ ትጸጸቻለሽ። ከሱ ሳትሰሚ ምነው ከእሱ ከሱ በሰማው ኑሮ እንዳትይ። ሁሌም ከባለቤቱ ነው ቀጥታ መስማት። አንድ ወንድም የምንብሉ ጻፈ። ጦርነት ብዙ የአይምሮ መረበሽ ያስከትላል። የከባድ መሳሪያ ፍንዳታ የከባድ መሳሪያ ፍንዳታ የሰዎች ሲጀመር ከጦርነቱ ወደዚያ ነው ቁማርተኛ የሆነው እንጂ ከዛ በፊት መጠጣት ብቻ ነበር። እኔ መጠጣ ነበር፣ ከሱ ጋር መጠጣ አይበቃንም ነበር። እኔም በጣም መጠጠኛ ነበር። ምክንያቱ ግሮሰሪ ነበር ይሄን የምሰራው ጠጣ ነበር ሚያጠጡን። እኔ ምን ተነሳስተሽ ነው ከቤሩት ከገባሽ በኋላ ግሮሰሪ የከፈትሽው ከምን አንጻር ነው? የሰው ልጅ ኤክስፒሪየንስ ያለውን ነገር ነው የሚሰራው አደለ? እና ከምን ተነስተሽ ነው ግሮሰሪ ልትከፍቺ የቻልሽው? ከቤሩት ከገባሽ በኋላ ምን አነሳሳሽ? የግሮሰሪ ስራ ከዚህ በፊት አድገሽበታል? ዘመድ አለሽ ግሮሰሪ ያለው? በምን በምን ሀሳቡ ሊመጣል እኔ አልሰራውበትም ነበር ከዛ በፊት ግን፣ ሁለቱ አክስቶቼ መጠጥ ቤት ነበራቸው እና በቃ ዝም ብዬ በቃ አላሰብኩበትም ጀመርኩት። ግን ከጦርነት በኋላ ተዘጋ፣ መጠጥ ቤት የለም ምንም የለም ተዘጋ። ያ ወደ ትዳር ነው የገባሁት ማለት ነው። ገባኝ እና መጀመሪያ እሱን አውሪው። እኔ የምልሽ እና ይችላሉ፣ አውሪው እና እሱ አዎ፣ እኔ ከሌላ ሴት ጋር ነኝ ካለሽ የዛኔ ትቆርጫለሽ የዛኔ ትወስኛለሽ። ከሱ ሳትሰሚ ግን ከሰዎች ሰምተሽ ውሳኔ አወትወስኝ ትቆጭሻለሽ። አሁን ያለሽበትን ፀፀታ ይሻ የሰው ወሬ በመስማትሽ። ስለዚህ ድጋሚ እንዳትፀፀች እራሱን አናግሪ ብሎክሽን ፈቺ እና አውሪው እሺ ብዬ በጣም ነው የምወድሽ በጣም ነው የማከብረሽ። እዚህ አጋጣሚ ወድሻለሁ በጣም ሁሌም ነው የምከታተልሽ። አዎ ግን ስታወሪው በቁጣ አሽሙር በስድብ ምናምን ሳይሆን በፍቅር አውሪው እና ምንም ቢሆን የልጅሽ አባት ነው። ማቅጦም ከሆነ የምትለያዩ ከሆነ በሰላም እንደተከባበራችሁ ነው መለያየት ያለባችሁ። እንደ ዘመድ መደዋወል አለባችሁ። ነገር ምሽ እኮ አሁንም እኮ ይሄዳል። አሁን ከትላንት እኔ ብሎክ ካደረኩት ሁለት ሳምንቴ ነው አልፈታሁትም እስካሁን። ግን ትላንት ደውዬ መጥቶ ነበር። በናና ምናምን ሙዝ ምናምን ይዞላት መጣና አይቷት ሄደ ምናምን። አልጭኝ እናቴ ልጁን እኮ ያያላ አንዳንዴ አሁን ከሴት ጋር ሆኖ ምን ልጅ ጋ ይሄዳል? እናቴ ጋር ይሄዳል እኮ አውሬው። እና እሱን አባትነት ሌላ ጉዳይ ነው፣ ሚስትነት ሌላ ጉዳይ ነው። ከአንቺ ጋር ቢፋታም ልጁን እየሄደ ይጠይቃል። ይሄ የአባትነት ኃላፊነት ነው፣ የሚስትነት አይደለም። እሺ አብዬ አመሰግናለሁ። እሺ ተባረኪ፣ ስለሰማሽ ነው። ንገሪን እሺ። መልሰሽ መጥተሽ ንገሪን እሺ። ታሪክሽን ስለሰማን መልሱን ማወቅ እንፈልጋለን። እሺ፣ አብዬ፣ መጣለሁ፣ አናግሬው። እሺ እሺ ማሪ፣ አመሰግናለሁ። ምንም አደለኝ ውድ እ ገርብልን ካላችሁ ገርብላችኋለሁኝ። ስታርቂያቸው አይ፣ ራሷ ናት ልታወራ የሚገባው። ልገርብላችሁ? ይገረብ ምትሉ አንድ ቁጥር፣ አይገረብ ምትሉ ሁለት ቁጥር። ሰምተናል በትክክል ምንም አላመለጠንም። አይገረብ ታሪኩ ምትሉ ሁለት ቁጥር፣ ይገረብ ምትሉ አንድ ቁጥር። በድምጽ ብልጫ ገባለሁ። እኔም እንደዚህ አይነት ጣፋጭ የፍቅር ታሪክ ስሰማ እወሰወሳለሁ። ለመገረብ እኔ ራሱ አትገርቢ ብትሉ ራሱ አልሰማችሁም፣ እገርበዋለሁ። በጣም ደስ ይላል። የሰፈር ዋልጅ ነበር ባለታሪካችን። ዩዘር ናት ስም የላትም እና የሰፈረ ዋልጅ ነበረ። አንድ ቆንጆ ሸበላ ሁሌ የሚለክፋት ምናምን የሚወዳት የፍቅር ጥያቄ ይጠይቃታል። እና ፍቅረኛ ይሁኝ ምናምን ሲላት፣ ኮራ ትልበታለች። ያው እኛ ሴቶች በአንዴ እሺ አንልም፤ በአንዴ እሺ ካልን ዋጋችን የወረደ ስለሚመስለን ትንሽ እንገረደራለን። እና ኖን ያልፈልግም ምናምን አለችው። ከዛ ወዲያው ወደ ቤሩት ሄደች። ቤሩት ሄዳ ሁለት ዓመት ሰርታ መጣች። እና ቤሩት ሄዳም ግን ያወራሉ ምናምን ምናምን፣ ግን ፍቅረኛሞች አልሆኑም። እምቢ ብለዋለች። ኦሬዲ ኮርታበታለች። ከዛ ከቢሩት ከተመለሰች በኋላ ግሮሰሪ ከፈተች፣ መጠጥ ቤት ከፈተች። እና እሱም ሌላ ቺክ ይዟል፣ ሌላ ፍቅረኛ ይዟል። እሷ ደግሞ በሽማግሌ በቤተሰብ ሽማግሌ ላከ አንድ ሰውዬ ሊያገባት እና ከዛ ጋር ፍቅረኛ ናት ማለት በቃ ኦኬ ብለዋለች። ትዳር ለትዳር ኦኬ ለትዳር የሚሆን ሰው ነው ምናምን ተብሎ በቤተሰብ ሰሜ ይመጣላት ሰው አለ አንድ አታ ኦኬ ብለዋለች። ግሮሰሪዋ ሊጠጣ ይመጣል፣ ማ ቆንጅዬው ሸበላው የጠየቃት መጀመሪያ የኮራችበት አዘ ከስተመር ይመጣል፣ እንደ ደንበኛ ይመጣል ይጠጣል፣ እሷ ቤት ኦኬ ሲጠጣ ስታስተናግደው ምናምን የድሮ ነገር ያገረሽና ከሁለት ዓመት በፊት የጠየቃት ማለት ነው። ሳያስቡት ፍቅር ውስጥ ይገባሉ። ጀለሴ እዛ ጋ አለ ባለ ሽማግሌ ላከው አለ ኦኬ ግን እሷ ከዚህ ጋር ሰመጠች በቃ ከዛ ከእሱ ጋር እየወጡ በድብቅ ግንኙነት ምናምን ምናምን ጀመሩ አንድ ቀን የሽምግልና ፕሮግራም ሆኖ ጀለሴ ሽማግሌዎች ይዞ ቤታቸው መጥቶ እሷ ደግሞ ከእሱ ጋር በባጃጅ ሽር ብትን ብለው ወደ ቤት ድሮፕ ሲያደርጋት ቤት በር ላይ ጀለሴ ከሽማግሌዎች ጋር ከቤታቸው ሲወጣ ወይኔ ጉድ አለች ድሮፕ እንዳታረገኝ እንዳታረገኝ ንዳው ንዳው ንዳው ይገለኛል አለች ከዛ ሲያይዘው ጠፉ ማለት ነው በቃ ከዛ ቤተሰብ ቀወጠው። ከዚህ ዱርጌ ጋ ወጠጤ ጋ ምናምን አይሆንም፣ እኛ ያመጣንልሽ ነው የምታገቢው ያሉ ሲሉ እሷን ሞቼ ይገኛሉ ብላ ወደ ቤትም አልተመለሰችም። ከጀለሴ ጋር አብራ መኖር ጀመረች። አብረው ጣፋጭ የፍቅር ጊዜ እየኖሩ ግሮሰሪያንም እየሰራች ቤቱም እየኖሩ እያሉ በባጃጅ ሽርብትን። እና እንዴ ማሬ፣ የዘመኑ እኮ ይህ ባጃጅ ነው። ክብሪትዬ፣ እንኳን ደህና መጣሽ የኔ ፍቅር ዘመኑ እኮ የባጃጅ ነው። ትቀልጃለሽ እንዴ? ድሮ እኮ ላዳ ምናምን ነበራ። በእኛ ጊዜ እኛ ተማሪ እያለን ላዳ ምናምን ነበራ። አሁን ባጃጅ ነው፣ ዘመኑ የባጃጅ ነው። እና ከዛ እንትናለች አብረው እየኖሩ ፍቅር እየኖሩ በቃ ዓለሟን እያየች ላይፏን እያጣጣመች እያለ አጎቷ ሰበብ ፈጥሮ ስለማይወዱት ቤተሰቦቿ ስለማይወዱት ያለ እነሱ ፍቃድ ስላገባችሁ ቤት ጥላ ስለወጣችሁ እነሱ ያመጡላትን ሽማግሌ የላከውን እንደ ውርደት ነገር ስለተሰማቸው ያላደረገውን ነገር ፈጥረው አሳሰረው። አጎቷ ሲያሳስረው ጀለሴ ከሰውነት ተራ ወጣች፣ አለቀሰች፣ አዘነች። ያለሱ ህይወት ከበዳት፣ ያለሱ ህይወት መረራት እና በቃ በዚህ ተናዳ ያለሱ ከምኖር ጦር ሜዳ ገብቼ ልሙት ብላ ሄዳ ወታደር ሆነችላችሁ ለሀገሯ ልትዋጋ ስልጠና እየወሰደች ምናምን እያለዛ ካምፕ ገብታ እሱ ተፈታ። ንጹህ እንደሆነ ከጉዳዩ ሲጣራ ተፈታ። ሲፈታ ሲመጣ ቤት የለችም። እሷ ውትድርና ገብታለች። በቃ ያላንተ ህይወት ከምኖር ጦር ሜዳ ሄጄ ለሀገሪቱ ዋግቼ ልሞት ብላ ሄዳለሃለች ሉት እሱ እኔም ያለ እሷ ከምኖር እሞት አለው ብሎ እሱም ሄዶ እጁን ስጥት ለመንግስት ሊዋጋ ከዛ ሁለቱም አብረው እሷ ሲመጣ እሱ ስታየው ለምን መጣክ? እኔ በመፈታተል በጣም ደስ ብሎኛል፣ ግን ለምን መጣክ? ለምን አይሆንም አንተ አትሞትብኝ ምናምን አለች። እሱ እንዲህ አንቺ ሞተሽን ያልኖርም ብለው ሁለቱም ስልጠና መውሰድ ጀመሩ። ስልጠና እየወሰዱ ካምፕ ሆነው ከዛ ግንባር ላይ ሆነው እየተዋጉ በድብቅ ግንኙነት ያደርጋሉ። መገናኘት አብሮ ማደር አይቻልም ግን፣ በድብቅ ከዛ በድብቅ ግንኙነት እያደረጉ አንድ ቀን ማርገዟን አወቁ። ማርገዟን ሲያውቁ ተያይዘው ከግንባር ከጦር ሜዳ ብን ብለው ጠፉ። ሁለቱም ተያይዘው ጠፍተው ቤተሰብ ጋር ሲሄዱ ቤተሰብ ደግሞ ጥቆማ ተሰጥቷል፣ መጥተው እዚህ ይዟችኋል፣ ጥፉ አሏቸው ቤተሰቦቻቸው ከዛ ተያይዘው ጥፍት፣ ወደ ከተማ ወደ ከተማ ሄደው እሷ መስተንግዶ ተቀጥራ መስራት ጀመረች። እሱም ባጃጅ ገዝቶ በፊት ነበረው ብር እና በዛ ብር ባጃጅ ገዝቶ ባጃጅ እየሰራ፣ እሷን መስተንግዶ እየሰራች አብረው መኖር ጀመሩ። ከዛን እርግዝናዋ እየገፋ ሲመጣ መውለጃዋ ሲደርስ ቤተሰብ ጋር ሄዳ ወልዳ ክርስትና አስነስታ ወደ ትዳሯ ተመለሰች። ከዛ ወደ ተራራር ተመልሳ፣ እነዚህ ሁለት ቆንጆ ወጣቶች ደስተኛ ትዳር ጣፋጭ ትዳር እየኖሩ ባል የመጠጥ ሱስ ሆነ፣ ሱሰኛ ሆነ። እሷ ግሮሰሪውን ዘግታለች፣ በቃ ትዳር ይዛለች። ከትዳርና ግሮሰሪ አንድ ላይ ሄድን ብላ ዘግታ ቤት ቁጭ ብላለች። በቃ ትንሽ መስተንግዶ ሰራች። ከዛ በኋላ በቃ እርግዝናዋ ሲደርስ ትታለች። በቃ የቤት እመቤት ሆናለች። እጇን እያሳደገች ነው። ባል ደግሞ የባጃጅ ሹፌር ነው። እየሰራ ማታ ማታ ባጃጁን ሰርቶ ሲጨርስ እየጠጣ ቁማር ሱሰኛ ሆኖላችሁ ዱቅ ከዛ የሚሰራው ሁሉ በቁማርና በመጠጥ እያለቀ ነው ብል ቤት ውስጥ ጭቅጭቅ መጣ ተው ተው ተው እሱ ያለቅሳል እሺ ሽተዋል ጥዬ ነው የምሄደው ትዳሩን ጥዬ ወደ አረብ ሀገር እሄዳለሁ ስትለው እሞት አለው ከሄድሽ እያለ እሪ ይላል ሲያለቅስ ተባብላለች እሺ በቃ አልሄድም ትለዋለች አንተ ከምትሞት እኔ አልሄድም ራሴ ነው ማጠፋ ጥለሽን ከሄድሽ እያላት ከዛ ጀለሴ እንደዚህ የሚያፈቅራትን ባሏን እንደዚህ የሚወዳትን አንቺ ጥለሽን ከሄድሽ ራሴን ነው የማጠፋው የሚላትን ባሏን ሱሰኛ ሆንክ፣ ቁማረኛ ሆንክ፣ ብር መያዝ አልቻልም፣ በቁማርና በመጠጥ ብሩ የምትሰራበት በባጃጅ የምትሰራው ብር እያለቀ ነው ስለዚህ ተው ስትለው ስላልሰማ እናቴ ታማለች፣ ክፍለ ሀገር ሊሄድ ነው እናቴ ልጠይቅ ብላ ሄዳ ሳትናገር መጀመሪያ ፕሮሰሱን ጀምራ ልክ የበረራዋ እንደ በረራዋ እንደ ነገ ሲሆን እናቴ ጋር ክፍለ ሀገር ልሄድ ነው እናቴ ታሟለች፣ ጠይቂያት ልምጣ ብላ ልጇን ይዛ ክፍለ ሀገር ሄዳ ለእናት ስጥታርጋ ላጣ ወደ ዱባይ ወደ ዱባይ ከመጣች አሁን አስር ወሯ ነው። ጀለሴ አልሞተም ትተሽን ከሄድሽ ራሴን አጠፋለሁ ብሎ ነበረ ግን ራሱን አላጠፋም ተጽናንቶ በርትቶ በመጠጡ በቁማሩም ቀጥሎ ግን ሌላ ምን ወሬ ሰማች ቺክ ይዟል፣ ሌላ ሴት ጠብሶልሻል ባልሽ የሚባል ወሬ ሰማች። ይሄን ስትሰማ ቦለከችው። እኛ ደግሞ ምን ብለን መከርናት? እኔና ተከታዮቼ ምናልናት፣ ተይ በሰወሬ የዛኔ የሰወሬ ሰምተሽ ይህን የመሰለ አፍቃሪሽን ጥለሽ መጣሽ። ስለዚህ አሁንም የሰወሬ ሰምተሽ ቦለክሹ። ከቦለከችው አሁን ሁለት ሳምንቷ ነው። ብሎክሽን አንሽና እውነት ነው ወይ ብለሽ ጠይቂው። እንደዚህ ትተሽኝ ከሄድሽ እሞታለው ያለ ባል እንደዚህ የሚወድሽ ለአንቺ ብሎ ጦር ሜዳ የገባ ላንቺ ብሎ ከጦር ሜዳ ያመለጠ ላንቺ ብሎ የታሰረ ይህን ሁሉ መስዋዕትነት የከፈለ ወንድ ሌላ ሴት ጋር ይሄዳል ብዬ እኔ አላስብም። ስለዚህ የሰወሬውን ተዩና ባልሽን ራሱን ጠይቂው ብለን መከርናት። ስለዚህ አሁን ብሎኳን ተፈታና ተጠይቀውና መተለኛ ምላሹን ትሰጠናለች። ምን ይመስላችኋል? ቢሞት ነበር የሚገርመው እንዴት፣ ቢሞትስ? የእውነት ምን ሆነሽ ነው ይሄኔ ወይ እኔ እንጃ ሰዎች መክረውትም ይዘውትም ሊሆን ይችላል። ወይ ራሱ ሊሰቀል ሞክሮ ሰዎች ይዘውት፣ ወይ መርዝ ሊጠጣ ሞክሮ ሰዎች ይዘውትም ሊሆን ይችላል እንጂ የእውነት አፍቃሪ ነው። አፍቃሪ ባይሆን እሷ ጦር ሜዳ ስትገባ ሌላ ቺክ ጠብሶ አይኖርም ነበር። ለምን ሄዶ እጁን ሰጥቶ ጦር ሜዳ ገባ? ከእሷ ጋር ትቀልዳላችሁ እንዴ? ራሱን አሳልፎ ሰጠ እኮ ጦር ሜዳ እኮ ሄደ ተከትሏት። በጣም አፍቃሪ ነው ግን እሷ የሰው ወሬ፣ የቤተሰብ ምክር እና የጓደኛ ምክር ሰምታ ይህን የመሰለ አፍቃሪ ጥላ በመምጣቷ እኔ በጣም አዝኝባታለሁ። የእውነት እንዴ ምን ይመከራል እኮ ሱሰኛ ቢሆን መጠጥ ነው፣ እቤት ይዘመት ተጣብረን እንጠጣ፣ ቺርስ እያደረገች አብረ መጠጣት። ቁማሩ ነው ምንድን ነው የምትጮቱ፣ ቁማር እና እኔ እናንተ እንጮት፣ እሷ ስት በላው ብሩ ወደ እነሱ ነው፣ እዛው ነው፣ ከዛ ቤት አልወጣም። ቁማር ነው የሚፈልገው፣ ከኔ ጋር ተጮት እና ንጮት እናስይዝ በቃ እሷ ስትበላው እዛው ነው ብሩ። እስከዛ ቤት አልወጣም መጠጡን መቤት ይዘና ና አብረን ችርስ እያደረግን እንጠጣለን። ምንድን ነው ችግሩ ብላ ባሏን መሰብሰብ ስትችል ይህን የመሰለ አፍቃሪ ማዳን ስትችል የሰው ወሬ ሰምታ ጥላው ሴት ጋር ሲሄድ ታየተ ብላ ነው አይደለም። ይህን ወሬ ሰምታ ብሎ ካደረገችው በጣም ስለምታፈቅረው እሷም አልጠየቀችውም እሱን። እሱን ሳትጠይቀው በሰዎች ወሬ አምታ ነው አምና ነው ብሎክ ያደረገችው ብሎክ ካደረኩት ሁለት ሳምንት ላይ ነው አለች። ግን ብሎክ ማድረጊው ሄዶ ልጅ ነው አየህ እንዴ ልጅሽማ ልጁ ነው። ግዴታ ነው። አባትነት ሌላ ጉዳይ ነው። ባልነት ሌላ ጉዳይ ነው። እና ፍቅር አንዴ ነው በህይወታችን የሚገኘው። ትክክለኛ ፍቅር አንዴ ነው የሚገኘው። እና እንደዚህ አይነት አፍቃሪ ስታገኙ ያለበትን እንከን አስተካክላችሁ፣ መርዳችሁ፣ ሼፕ አርጋችሁ አስተካክላችሁ መኖር ነው እንጂ ያለባችሁ ለእንደዚህ አይነት ተልካሻ ምክንያት ኤክስኪውዝ ለመለያየት፣ ፍቅረኛንም ሆነ ባልን ለመለያየት ለማገጥ ብቻ ነው። ከዛ ውጪ ሁሉ ነገር በፍቅር ፍቅር ካለ ሁሉ ነገር በፍቅር ይስተካከላል። ሱስ በፍቅር ይተዋል። መጠጥ በፍቅር ይተዋል። ይለወጥ ነገር ይላል የማገጠቀግን አይቲንክ አሁንም ፍቅር አላቸው እውነት ለማውራት። እሺ ሌላ የፍቅር ታሪክ ወይም አስተማሪ ታሪክ ያለው ሰው መግባት ይችላል። ሌትስ ጎ ፋሚሊ አምስት መቶ ሀያ ሁለት ሰብስክሪፕሽን ደርሰናል። አምስት መቶ ሀምሳ መግባት አለብን። ሌትስ ጎ ኢትዮጵያ የሚለውን አካውንቴን አስራ አምስት ሺ አስገቡት ና አስራ ሶስት ሺ ስምንት መቶ ነው። አንድ ሺ ሁለት መቶ ነው የቀረው። አስራ አምስት ሺ አስገቡት። እኔ አሁን አስር ሰው ሰብስክሪፕሽን ልጋብዝ ሌትስ ጎ አስር ሰው ሰብስክሪፕሽን ስጋብዝ አምስት መቶ ሰላሳ ሁለት ይደርሳል። አምሳ ድንገባ ትንሽ ይቀረናል ማለት ነው። ጋብዙልኝ ሁላችሁም። አምስት ሶፊያ አስር ሰው ጋብዛልኝ አለች። ሃኒ አስራ ስምንት ሰው ጋብዛልኝ አለች። ቤተሰብ መክፊራዬ ጋብዢልኝ። ሰላም የለችም። ዳይመንድ ጋብዙልኝ። መክፊራ፣ ዳይመንድ እዚህ ውስጥ ካላችሁ ጋብዙልኝ። ሰብስክሪፕሽን ጋብዙልኝ። እኔ አስር ሰው ጋብዛለሁ አሁን። አስራ ስምንት ሺ አስራ ስምንት ሺ ሶሪ አስራ አምስት ሺ ሲገባ እስኪ 13800 ነው ይሄ፣ ኢትዮጵያ የሚለው ከታች ያለው አካውንት የኔ ነው። ይህንን አካውንት አሁን 15000 ያስገቡትና 1200 ብቻ ነው የቀረው። 15000 ያስገቡትና 10 ሰው ሰብስክሪፕሽን ጋብዛለው ኔ ራሴ። እሺ፣ የፍቅር አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ ጻፉ እናስገባቸዋለን። አሁን የቀረን አንድ ሰዓት ብቻ ነው። ከዛም በኋላ የስነ ጽሁፍ ምሽት ይጀምራል። የስነ ጽሁፍ ምሽት ገጣሚያን፣ ደራሲያን ይመጣሉ። የተለያዩ ግጥሞችን፣ ድርሰቶችን ያቀርቡልናል ማለት ነው። ጻፉ፣ ጻፉ። እኔ አፍ የፍቅር ታሪክ አለኝ። ኦኬ፣ ፍቅር ታሪክ አለኝ ወይም ማስተማሪ ታሪክ አለኝ ነው ኦሆ ሆይ መላቅ ጨለመ። እንዲ መብራቱ ላብራ ጋብዢ ሶፊን እየጋበስኩ ነበረ። ኔትወርካቸው ነው የምትሰለኝ። የፍቅር ታሪክ ወይንም አስተማሪ ታሪክ የሚል ሰው ኢንቫይት አርጊ። ነው እኮ አስተማሪ ታሪክ አለ